ሰላም ሰላም ውድ ቤተሰቦች እንዴት አላችሁልኝ? እኔ ፈጣሪ ይመስገን በጣም ደህና ነኝ። ዛሬ ጅላች የመጣሁት ባለ አራት ፊደል ቃላት ምስረታ ነው። በደንብ በትኩረት ተከታተሉኝ። አዲሱ የሆናችሁ ልጆች ሰብስክራይብ በማድረግ ቤተሰብ ሁኑ። በደንብ እንማማራለን ማለት ነው። በግል መማሩን ትፈልጉ ደግሞ ከታች ባስቀመጥኩላችሁ ስልክ ቁጥር በኢሞ በቴሌግራም እና በዋትሳፕ ብታናግሩኝ በደንብ በአጭር ጊዜ ውጤታማ ጥሩ አንባቢ ጥሩ ጸሐፊ እንድትሆኑ እናደርጋችኋለን ማለት ነው። ስለዚህ ከዚህ በፊት በሰራሁላችሁ ባለ ሁለት እና ባለ ሶስት ፊደል ቃላት ምስረታዎች ብዙ ነገር እንደተማራችሁ በውስጥ በኩል እያናገራችሁኝ ነው። ዛሬም እንደምንቀጥለው በደንብ እንማራለን ማለት ነው። በደብተር እየጻፋችሁ ተለማመዱ። ዛሬ አንድ ፈተና አላችሁ ማለት ነው። በውስጥ ያናገረኝ እዚህ ላይ የተደገሙ ፊደሎች አሉ፣ ቃላት ምስረታዎች አሉ። እነዛን ጽፎ በውስጥ ያናገረኝ ወይም ደግሞ ኮሜንት ላይ ለጻፈ ሰው የተለየ ሽልማት አለኝ ማለት ነው በውስጥ በኩል ሀይበሉኝ ስለዚህ እስቲ ወደ ፊደሎች እየጠራ እንሂድ ማለት ነው መጀመሪያ ፊደሎቹን እንጥራቸው እቺ ፊደል ማናት ለ መ ረ ሰ ቀ በ ተ ገ ደ ጠ ጠ ናቸው ማለት ነው እነዚህ ፊደላት ነው ቃላትን እየመሰረትኩላችሁ መሄደው። በደንብ ተከታተሉ ማለት ነው። እሺ መጀመሪያ ላይ ያለውን ቃላት ምስረታኒ፣ እዚህ ጋር ያለው ቃላት ምስረታ ምን ይላል? መጀመሪያ መ፣ ቀጥሎ ማናት? ረ፣ መ፣ ረ፣ መረመረ ይላል። መረመረ፣ በጣም አሪፍ መረመረ። ቀጥሎስ? ሰ፣ በ፣ ሰ፣ በ፣ ሰበሰበ ሰበሰበ ይላል። በጣም አሪፍ። በመቀጠል በ ረ በረ በረበረ፣ በረበረ። በጣም ቆንጆ። በመቀጠል ተ መ ረ ቀ ተመረቀ፣ ተመረቀ። መጨረሻ ላይ ያለው ደግሞ ምን ይላል? ለ መ ለ መ ለመለመ ለመለመ ይላል። እነዚህ ባለ አራት ፊደል ናቸው ማለት ነው። በደንብ ተለማመዷቸው እየጻፋችሁ። ቀጥሎ ደግሞ እዚጋ ያሉትን ደግሞ እንያቸው ያቸው። እስቲ መጀመሪያ ላይ ያለው ምን ይላል? ተመገበ፣ ተመገበ፣ ተመገበ ይላል። በጣም አሪፍ። ቀጥሎ በሰበሰ፣ በሰበሰ፣ በሰበሰ ይላል። በመቀጠል ተደሰተ ተደሰተ ተደሰተ ይላል። በጣም አሪፍ። በመቀጠል ምን ይላል? ተረተረ ተረተረ ተረተረ ይላል። መጨረሻ ላይ ደግሞ ያለው ምን ይላል? በረከተ በረከተ። በዛ እንደማለት ነው። በረከተ። በጣም አሪፍ። በጣም አሪፍ። እነዚህንም እየጻፋችሁ በደንብ ተለማመዷቸው ማለት ነው። ቀጥሎ ደግሞ እዚህ ሶስተኛ ያሉትን ደግሞ እየጠራናቸው እንሄዳለን ማለት ነው። እዚህ ጋር ያለው ምን ይላል? ተ ሰ ደ ደ ተሰደደ ተሰደደ። በጣም አሪፍ። ቀጥሎ ደ በ ደ በ ደበደበ ደበደበ። በመቀጠል ቀ ሰ ቀ ሰ ቀሰቀሰ ቀሰቀሰ። በጣም አሪፍ። በመቀጠል አሁንም ደነገጠ ደነገጠ ደነገጠ። በመቀጠል ደረደረ ደረደረ ደረደረ። እነዚህንም በደንብ እየጻፋችሁ ተለማመዱ፣ ፊደሎችን ለይዋቸው። እሺ እዚህ ጋር ደግሞ ስንቀጥል መጀመሪያ ላይ ያለው ምን ይላል? ተመረቀ ተመረቀ ተመረቀ። በመቀጠል ደነገጠ ደነገጠ ደነገጠ። በጣም ቆንጆ። ከዛስ በመቀጠል ተሰበረ ተሰበረ ተሰበረ። በጣም አሪፍ። በመቀጠል ገመገመ ገመገመ ገመገመ ይላል። በጣም አሪፍ። መጨረሻ ላይ ደግሞ ያለው ምን ይላል? ተደገሰ ተደገሰ። እነዚህን ይመስላሉ ማለት ነው። የተደገሙ ፊደሎች አሉ፣ ለይታችሁ ቃላት ምስረታዎች አሉ ጻፏቸው፣ በውስጥ ላኩልኝ። የተለየ ሽልማት አለኝ ማለት ነው። በቀጣይ ሌላ ቪዲዮ እንገናኛለን። እስከዚያው ደህና ቆዩልኝ።